ሊንዳ ከመምጣቷ አራት ልጆቹ ተከፋፈሉ። ሰላም ሰላም ቤተሰብ፣ እንዴት ናችሁ? ሰላማችሁ ይብዛ። ለዚህ ቤት አዲስ የሆናችሁ ካላችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። በጣም የሚገርም እኮ ነው። የሰው ልጅ እግሩ እርጥብ ይሆናል እንዴ? ሊንዳ ከች ስትል አራት ልጆቹን ሀይሚና ብሩኬ ተከፋፍለው፣ እሱም ለግሉ እየነዳ እሷም ለግሉ እየነዳቸው አልሄዱም። እንግዲህ ያው የብሩኬ ልጆች ሴት ናቸው። ወንድ አልፈልግም እኔ ወንዶች ሊደበድቡኝ ሁላ ይችላሉ አለ እኮ። ስለዚህ ወንድ አልፈልግም ሴት ነው የምፈልገው አለ። እና ከፋፈሏቸው ማለት ነው እንደ ያረሰው በህግ አምላክ፣ እኛ አራት ልጆቹ እንዲከፋፈሉ አንፈልግም። በአንድ ላይ እንዲያድርጉት ነው የምንፈልገው። እና ግን የምር ሰው ግን በቃ የሆነ ነገር ለማድረግ ካቀደ በቃ ያን ያደርጉታል። በተለይ ቲክቶከሮች በጣም ጎበዝ ናቸው። ምንም የሚያመልጣቸው ነገር የለም። በአንዴ ነገሮን ስክትክት ነው የሚያደርጉት እንግዲህ ትናንትና ያው ብሩኬን አይታችሁታል ከዚች ልጅ ጋር ከሊንዳ ጋር መቶ ማለት ነው ሊንዳ ደግሞ ቲክቶክን የሞላችው ሞላችሁ አይደለች እንዴ በፈጣሪ የሌለ ቪዲዮ የለም ሲጀመር የሆነ አርቲስት ነገር ነች ፊልም ቀረጻ ቦታ ላይ አይታናታል እንግዲህ ከዮብ ጋር እና ያላየነው ፊልም ይኖራል እንጂ ፊልም የሰራሽ ነች ልጅቷ ማለት ነው ሲጀመርምና ያው ሀገር ያወቃት ጸሐይ የሞቃት ናት ለማለት ያክል ነውና ብሩኬ ምን አለ የሆነ ፓርቲ ምንድን ያለ የሆነ ፕሮግራም ላይ ተጠርታችሁ የምትሄዱበት ቦታ ከዛ ብዙ ሰው ያጋጥማችኋል አለ። ግን ውሸቱን ነው ውሸቱን ነው። የትም ቦታ ሄዶ አላገኛትም። ቲክቶክ ላይ ነው ያገኛት አለቀ ማለት ነው እና እና ሀይሚና እችን ልጅ ደግሞ ማወዳደርም አያስፈልግም። ከምንም ምንም ምንም ይምጣ ምንም ሴት ይምጣ ከሀይሚ ውጭ ወደ ውጭ እያላችሁ ነው እኮ ከሀይሚ ውጭ ወደ ውጭ ሌላ ነገር አንፈልግም። ነገር ግን ከዚህ ጋር የቆንጆና ውድድር አይደለም ልጆቹ የያዙት ስራ ነው። ይህን ያክል ልትናደዱ አይገባም፣ ማለት ነው። እግዚአብሔርን የባሰ ነው። በቃ ተመልካች ጨጓራን ብቻ ነው ልጦ የሚቀረው። እያያችሁ ነው እንግዲህ። አሁን እቺ ልጅ ያልሰራችሁ ቦታ የለም። ኤቨን እንኳን ዳጊ የሚባለው ብሩኬን ጠምዶ ይዞታል። እያንን ይች ልጅ ከዳጊ ጋር ሰርታለች ሁላ ማለት ነው። አያችሁ ነገሮች እንዴት ጥልፍልፍ እያሉ እንደሆነ። ስለዚህ ዝም ብሎ የሚሆነውን ነገር ማየት ይሻላል እላችኋለሁ። እና እንግዲህ ብሩኬ ሲጀመር ከኔ ጋር የመጣ ሴት ይሰደባል አለ። ምን ከአንተ ጋር ብቻ ከአይሚ ጋር የመጡ ሴቶችስ ማለት ወንዶች እንዴ፣ በጣም እኮ ነው የሚሰደቡት። ድራሻቸው አልጠፋም እንዴ? ይህ ሴቶቹ ደግሞ ይለያል፣ በጣም ይሰደባሉ። በፈጣሪ ስም በጣም የመጀመሪያ ጊዜ ታስታውሳላችሁ፣ ብሩኬ አዲስ አበባ ገብቶ ምናምን አበባ የሰጠችው ልጅ። ወይኔ የሰውማ ደግሞ ውድ እኮ ነው። በቃ በአንዴ እኮ ነው ህዝቡ የተነሳባት ው ዩቲብ እንኳን ከፍተው እንዳይሰጧት ከሶሻል ሚዲያ በአንድ የጠፈታለች እና የሰው አፍ በጣም ከባድ ነው ውዶች። እየለዛ እኮ ነው ሀይሚን፣ ተዉ እንደዚህ አትብሏት። የሰው አፍ የሚወረወረው ቃላት፣ የምሬን ነው በጣም ነው የሚመርዘው። ከእኛ ከአንደበታችን ሲወጣ ቀላል ይመስላል፣ ግን ከሰው ላይ ሲደርስ በጣም መርዛማ ነው። በጣም መርዛማ። በቃ ሀሳባችሁን አቅላችሁን ሁሉ ነው የሚያስታችሁ። እና ምን ለማለት ፈልጌ ነው፣ ብሩኬ እንግዲህ ያው ከስች ልጅ ጋር ምንም ነገር የለውም፣ ግን ልጆቹ ጦርነት ጀምረዋል ውዶች።